በኑክሌር ጦር መሳሪያና ይህ መሳሪያ ጦርነት ላይ ቢውል ስለሚያስከትላቸው ጉዳቶችና ተመዘው ስለማያልቁ መዘዞቹ ጥናት የሚያከናውኑ ሳይንቲስቶች ካመላከቷቸው ጠንቆቹ አንደኛው ይህ ነው። በኑክሌር ጦር መሳሪያ የታገዘ አንድ ጦርነት ቢከሰት ያን ጦርነት ተከትሎም ከባድ የሆነና ምናልባትም ለተከታታይ ዓመታት ሊዘልቅ የሚችል የኑክሌር ክረምት፣ የኑክሌር ዳፍንት ይከሰታል ነው የሚሉት። የኑክሌር ጦርነት የሚያስከትለውም ከፍተኛ የሆነ ቃጠሎ ዓለም ይህ ቃጠሎ ከባቢ አየሩ በጭስ እንዲታፈን ያደርገዋል። ይህ ወደ ከባቢ አየር የሚትጎለጎል ጢስ የምድራችን ከባቢ የታችኛው ወለል የሆነውን ትሮፖስፌር ብቻ በመጋረድ አይገታም። ከዚያም አልፎ የምድራችን ከባቢ አየር የላይኛውን ክፍል ስትራቶስፌርን ልክ እንደ ሐምሌ ደመናም ጥቅጥቅ አድርጎ ይጋርደዋል። በዚህም ምክንያት የፀሐይ ብርሃንና ጨረር ወደ መሬት መድረስ ሳይችል ይቀራል። ከባቢ አየርን ጋርዶ በሚቆየው ጥቀርሻ ምክንያትም አስፈሪው የ ኑክለር ክረምት የኑክለር ዳፍንት ይከሰታልን የሚሉት ሳይንቲስቶቹም ለዚህም በቴክኖሎጂ የታገዘ የቤተ ሙከራ ምርምር በማከናወንም ይህ መላምታቸው በእውንም ሊሆን እንደሚችል አረጋግጠዋል። የኑክለር ጦርነት በራሱ ከሚያደርሰው እልቂትና ውድመት በተጨማሪ ከዚያ ወዲያ ደግሞ በሚከሰተውና ምናልባትም ለተከታታይ ወቅቶች በሚዘልቀው የኑክለር ዳፍንታም ክረምት ምክንያት ሌላ ዙር ችግርና ሰቆቃ መከሰቱ አይቀርም። የኑክለር ዳፍንት ኑክለር ክረምት ይህ ነው። ለመሆኑ የኢኮኖሚ ኑክለር ዳፍንትስ ምንድን ነው? የኑክለር ዳፍንት ለኢኮኖሚ ሲሆን ደግሞ አንድ ዓለም አቀፍ ተጽዕኖ የሚያደርስ የተሳሳተ የኢኮኖሚ ፖሊሲ ወደ ተግባር ሲቀየር በአንድ ሀገር አሊያም በዓለም ላይ ሊያስከትለ የሚችለው ዳፍንት የመሰለ ጦስ ተብሎ ሊወሰድ ይችላል። አንድ አሜሪካዊ ቢሊዮነርም ዛሬ ይህን ስጋታቸውን ነው ያስተጋቡት። ከአሜሪካ የናጠጡ ከበርቴዎች አንዱ የሆኑትና በጽኑ የትራምፕ ደጋፊነታቸው የሚታወቁት ቢል ኤክማን በኤክስ ሰሌዳቸው ላይ ባሰፈሩት ጽሑፍ ፕሬዚዳንታቸውን ቀና ብለው መክረዋል። ቢዝነስ እኮ አሉ ኤክማን፣ በትምምን የሚካሄድ ጨዋታ ነው። ትምምን ደግሞ የሚገነባው አንዱ በሌላኛው ላይ በሚያሳድረው እምነት ነው። አሁን ፕሬዚዳንት ትራምፕ የያዙት አቋምና ውሳኔ ግን ከዚህ የተለየ ነው። አሜሪካውያንም የእርሳቸው ውሳኔ አካል አይደሉም። የእርሳቸው የታሪፍ ውሳኔና ተግባር ሀገሪቱን ክፉኛ የሚጎዳ ነው ብለዋል። ፕሬዚዳንት ትራምፕ በወሰዱት አቋም የአሜሪካ ብቻ ሳይሆን የመላ ዓለም የንግድ ሰዎችንና የኩባንያ መሪዎችን መተማመን እየናዱት ነው ያሉት ቢሊዮነሩ ቢሌክማን ፕሬዚዳንት ትራምፕ ሁኔታውን ለዘብ ረገብ እንዲያደርጉት ተማጽነዋል። የዓለም ኢኮኖሚ በጭጋግ ተሸፈ ተሸፍኖም ጥቀርሻ ለብሶም በከባድ የኢኮኖሚ ኑክለር ዳፍንት ከመኮራመቱ በፊት ፕሬዚዳንት ትራምፕ ውሳኔያቸውን አሁኑኑ ባለበት ገታ ሊያደርጉ ይገባልም ሲሉ አሳስበዋል። ቢያንስ የሦስት ወራት የእፎይታ ጊዜ በመስጠት አሜሪካ ከሀገራት ጋር ወደ ንግድ ድርድር እንድትገባም እድል መገኘት አለበት ያሉት ቴክማን ይህና ለማድረግ ራሷን አሜሪካንን ከባድ ዋጋ ያስከፍላታል ብለዋል። የኢኮኖሚ ኑክሌር ጦርነት ታውጆም የአሜሪካም ይሁን የሌሎች ሀገራት የንግድ አቀላጣፊዎች የኩባንያ ዋና ስራ አስፈጻሚዎችና የቦርድ ዳይሬክተሮች ግዙፍና ዘላቂ የኢንቨስትመንት ቃል ይዘው ወደ እኛ ይመጣሉ ብሎ መጠበቅም የዋህነት ነው ብለዋል። በልምድ የታሸ ተሞክሯቸው በጽሑፍ የታየላቸው ቢሌክማን፣ እኒህ አሜሪካዊ ቢሊዮነር በኤክስ ሰሌዳቸው ያሰፈሩትን ሀሳብ በመንተራስም ሲኤንኤን፣ ቢቢሲና ቢዝነስ ኢንሳይደርን ጨምረውም የዓለም መገናኛ ብዙሃን ጥልቅ ትንተናዎችን ይዘው በመውጣት ላይ ናቸው። እንደ ቢሌክማን ሁሉ በትራምፕ የታሪፍ ውሳኔና እርምጃም ስጋት የገባቸው አሜሪካውያን ታላላቅ የቢዝነስ መሪዎች ሀሳብ መሰንዘራቸውን ቀጥለዋል። አንደኛው ጄሚ ዳይመን ናቸው። እኒህ ሰው የአሜሪካ ዋነኛው የፋይናንስ መናኸሪያ በሆነው ዎል ስትሪት ከስመጥር ባለሙያዎችና መሪዎች አንዱ ናቸው። ጄፒ ሞርጋን የተሰኘውን የኢንቨስትመንት ባንክ የሀብት አስተዳደርና መሰል ተግባራት የሚያከናውነውን የፋይናንስ ኩባንያ ላለፉት 19 ዓመታት በመምራት ላይ ናቸው። ዳይመን እንዳሉት የትራምፕ የታሪፍ ውሳኔ እርሳቸው ራሳቸው የቆሙላቸውን አሜሪካውያንን የሚጎዳ ነው። የዋጋ ንረትና ይህንንም ተከትሎ ከፍተኛ የዋጋ ግሽበት ሃይፐር ኢንፍሌሽን ሊከሰት እንደሚችል መታየት የጀመሩ ምልክቶችን በመጥቀስ አሳስበዋል። ፕሬዚዳንት ትራምፕ ግን እስከ ዛሬው አለት ድረስ አቋማቸውን የማለዘብ ሁኔታ አላሳዩም። የኢኮኖሚ ኒውክለር ዳፍንት ኢኮኖሚክ ኒውክለር ዊንተር እንዳይከሰት በሚል ደግሞ ከፍ ያለ ስጋታቸውን አጠገባቸው ሆነው የሚነግሯቸው እንደ ቢሊዮነሩ ቢል አክማን ያሉት ደግሞ ብቅ ብቅ በማለት ላይ ናቸው።